ሁላችንም ሰብስክራይብ እናደርጋለን። ምንም እኮ ያን ያህል እኮ እንትን አይደለም፣ ግን ብዙ ሰው እንቦጭቃለን። እናማለን፣ ቁጭ ብለን እናማለን። የዘኗ ላይፌ እንደዚህ የተመጣው የእኔ እና የቤዛን ኢንቦክስ የታየቀን፣ አበቃለን። እስር ቤት ነው የምንገባው። ማን ያይባቸዋል? ጤነኛ ነገር ታውኮ እንዳያይብን ነው ጥረታችን እኮ። ጤነኛ ነገር ስለማት ማናው አይጂ ላይ ብዙ የለም። አይጂ ላይ እንኳን ዝም ብሎ አንድ አንድ ሪል ያለው። ቲክቶክ የታየቀን ሲጀምር የማንንም ኢንቦክስ አሳያለሁ። ከቹቻ ጋር ማወራውን አላሳየም። ምን ላላከው አሁን ያው ቲክቶክ አሁን ቮይስ ገላን ተጀምራ በቲክቶክ ሌላ ጊዜ ማለት ነው ታሪ እና አልግባባ ስትያቸው አይጂ ነኝ ምናምን ተያቻቸው። አሁን እዛ አይጂ ግቢ ምናምን ብለሽ ነው የምትልኝ? አሁን እዛ ነው። ቴንኪው፣ አመሰግናለሁ ነው ነው ያወራ ነው ለኛኛኛ እናቃለን። ህዝቡ ማውቃ አይጠበቅበትም። ገባችሁ ባይጂ

አንድ ላይ ምንድን ነው የሚያደርጉት ህይወትሽን ነበር አሹብሹም አና ናቲዎች የሚባሉ ሰዎች እኮ ናቲና ቤቲ ናቸዋ እኔ ናቲም ቤቲም የሚባል ሰው የለም ህይወት ይውስት ቴንክ እንዳይኖር እንዳይኖር አዎ ሁላችሁም ጋር ምን ማኞች እንዳይኖር ናታ አድርጎኝ ነው አከ በተለይ ናታ እንዳይኖር ቤቲ የኔ ናታ አንቺን አይደለም አንቺ የንቺ ክልጅ እንዴ ናታ እና ናቲ እኮ ይለያያል

ባገኛ ቁጥር ይሰርበኛል፣ ይናገረኛል። ጤነኛ ቪዲዮ አትሌት ቤዛ ደግሞ ከአንዳንድ ምስጢር አታስቀምጪ ለምድ ነው ለቹቻ ያሳይሻት የንትን ቪዲዮ እኔ እዛ ቀን ሶስት ቀን የሳኩት በሱ ቪዲዮ እግዚአብሔርን ስርስ ብለው የቹቻን ሰርግ ሳጠሪኝ ይለኝ ቻኩልኩ እስካሳያት እራሱ ሲጀመር ናቲ ልንገርማ ማለት ነው እኔ እኔ የኔና የቤዛ ያን ያህል እኮ እንትን አደለም ግን

ለታለ ደከመች ለካ ለካ ይሄን ስትሰሩ ነው የሚክ? ማንች አዎ፣ እኛ እንትን አዳራችን ጥሩ። አንተ ይደስተናል እንዴ? ስሙኝ፣ ያው ቀረፃ ቦታ ሊሆንን ማለት ነው። ኒክ ማይክ ይደረጋል፣ ካሜራ ማኖቹ፣ ካሜራ ማኖቹ ኤርፎን አርጓል እንደምናምን ባባላን፣ ሳውንድ ማኖቹ። ከዛ በኒክ ማይክ እራሱ ኒክ ማይክ አርገን እያማን እንግያዛለን። እኔና ቹቻ ሁልጊዜ ሩቅ ሆነን ሩቆነን በኒክ ለካ፣ ኒክ ማይክ አርገን

ምን እንዳልኩት ታውቂያለሽ? ወንበሩ ላይ ቁጭ ስልክ ደቃቃ ትንሽ ነው የምትመስሉ አልኩት። ከዛ እንትን ላይ ይሄ የመንገድ ጠርዝ አለ አይደለ? እሱ ላይ ቁሜ ነው ያቀፍኩት። ቤዛ ትንሽ ቤዛ ምን ትለኛለች? ምትበልጭኛለች በጠብቄ ነበር። ኧረ በስመ አብ ወልድ፣ ከአንተ ከበለጥኩ እኮ እኔ እኮ በጣም እንዴ። ወንድነት ያምራል። አንቺ እንትን ማለት ነው ቤዚ ማርያም ያምራል። ሴት ልጅስ ክያምራል፣ ውፍረት ውፍረት ውፍረት አለ ያምራል። አንዳንድ ሰው እንዴት ነው ወፍራም ይሆንና አጭር ይሆናል ወይ ደግሞ ወፍራም ይሆናል፣ አይመጣጠርም። አንቺ ግን ያምራል፣ በቃ ውፍረትሽንም ቁመትሽንም በቃ ያምራል። እንደዚህ ደግሞ አናታችን ላይ ውጪ። አይ አልወጣም። ምን እኮ ሁሌ በቀን በቀን ስለሚነገረኝ ይሄ ነገር አልወጣም። ፍቅር ሰጡ መንግስቱ፣ እውነቴን ነው። ዛሬ ራሱ አራቴ ሶስቴ ተነግሮኛል። ስለዚህ እኔ አልወጣም። ማ ናቲ ረጅም ነው። ማርያም ረጅም ነው። ያሬድን እንደሚያክል ደግሞ ቅጥነቱ ነው ያጋነነው። አይ ቲንክ ያሬድን ይበልጣል። ያያኩላቸው ናቸው በቃ አረ ናት ይበልጣል። አንቺ ምን ሆንሽ ነው ቤዛ? ያሬድን ይበልጣል። ያሬድ እኮ ሞላ ያለ ስለሆነ ማለት ቁመቱ ያን ያህል እንትን አይደለም። በጣም ረጅም ነው ያሬድ ግን ውፍረቱ ይዘዋል ቁመቱን። ጀረስ ግን በጣም ቀጭን ነው። ናታይማ የሆነ ንፋስ ሲጀመር እኮ ቻይና ቢሆን እኮ ከሃምሳ ያንትን እኮ ቀርቶ

ከዚህ ደልታ ፓርክ አንድ ሚሊዮን ገባ። ይሄ ልጅ እንደ ቀልድ እኛ እዚህ እንስክ አንድ ሚሊያ መግባት አለባችሁ። ምን መግባት አለባችሁ? አንድ ቢፈልጉ እኔ አሁን አንድ ሚሊዮን መግባት የምፈልገው ጌም ላይ ነው። ጌም እየተጫወኩኝ ኮይ ለን እና አይድ እሚል ገባሽ? ኮይ የፎሎርስ አንድ ሚሊዮን ምንም ነው የማይመስጠኝ። በአሁን ሰዓት የማይፈልግ ሰው አለ ንገሪኝ፣ አንድ ሚሊዮን ኮይን የማይፈልግ ሰው አለ? ከዛ በዚህም ታማላችሁ አይደለ? ቻ ቻ አንተ ምንድነው? እኔ እኮ ወድሃለሁ ብዬ በተናገርኩኝ የሞት ፍርድ እኮ ነው የተፈረደብኝ። ህይወቴን የሚያመሰቃቀልከው አሹ ተወኝ እንዴ! አንድ የሰው ልጅ አንድ ደቂቃ ማይሞላም ወድሃለሁ ብዬ አወራሁት። አመት አመት ማን ነው እኔ አሹን ወደዴ? ገና ብዙ ብዙ ብዙ ጣጣ ነው ይዞብኝ ወደ ህይወት የሚመጣው

አዎ አንዳንዴ እንዲህ ያለበት አንተ የነገር ከመች ነው? ትናንት ማታ ማርያምን እንደዚህ ከመች ነው? ትናንት ታርማ ኮብስ ነግረን የመጣብህ ለምሳሌ አሁን እኛ እኮ አንተማ ታገኝ ነበር ግን እኮ እንጋል እኛ የስራ ቀን ነበር። አሁን ለምሳሌ እሑድ፣ አንተ እሑድ መጥተህ ከሆነ ብትነግረን እሑድ፣ እኛ ሰኞ እረፍት ነበርን እናገኝ ነበር። ማርያምን አሁን እንደዚህ አትበል። አልደወልክ ስትመጣ አልደወልክልኝ በምን አያውቃለሁ፣ እግዚአብሔር አቅምቀኛ ፍቅር ሰጪ ስኬት አሳዳጃ እንደኛ አታይ። ዝም ሲል አይደብርሽ? አዎ ያስጠላል። ወንድም ይደብሮታል። ግንቻቻ ደብሮህ ነው ማርያምን፣ እሺ ምን እናድርግኛ? እኔ እኮ ያለ መስሎኝ ማታ ውላ ስጠይቅ ሳትመልስልኝ ይመጣል እስከ መቼ ነው? ያለ እናንተ ራሳችሁ የት ገኘው? ምንድን ነው የምትለው? አንተ ደግሞ